አረ ገሽዬ ያልተቀመጡ ምን በወጣዎት ይቀመጣሉ እርሶ? ነገር ግን የእርሶ ያለመቀመጥና የእርሶ የቤት ስራ ውጤት ይኸው ልጆት እኮ በተግባር እያሳየነው ያለው ማለት ነው። ቤቤት እንደወጣው ዋርደኝ ማለት አሁን ነው። በታትናለሁ ብለው ጋሼ ሲሰክሱ ልጃቸው ደግሞ ተሰብስቦ ይመጣልናል። ጭራሽ እኮና ቂጧን አፈንድደ ፈንድደ ተደግፈ ሆስፒታል እንደሚገባ በሽተኛ መጡ እኮ መጡ። ጋሼ የእርሶ የቤት ስራ ውጤት ይኸው እያየነው ነው። ለማንኛውም ጋሽ ብዬ እውነቴን ነው የምሎት፣ እንዱ በሚዲያ ደረጃ ማለት ነው፣ በሀገርም ደረጃ፣ በህዝብ ደረጃ ተዋርደዋል። ልጆትን አዋርዶታል። እውነቴን ነው፣ በቃ አዋርዶታል። እርሶ በዚህ በኩል ይሰክሳሉ፣ ልጃችሁ ደግሞ ውጤትን በዚህ በኩል ያሳያል ማለት ነው። ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከመጨረሻው ከኔ ጋር ሁኑ። ሌላው ኮመንት ገረፍ ገረፍ ሳረግ አንዳንዶቹ ደግሞ ራሳቸው በግ የሆኑ በጎቹ ተቃጠሉ። የሚቃጠል ነገር ይሸተኛል። በጣም ነው እንዴ የሸተታችሁ? በጣም ነው እንዴ ጠነዛችሁ? ይሄ እኮ የእናንተ ውጤት መሆኑ ራሳችሁ እንዴ፣ የእናንተ ውጤት እኮ ነው፣ ላስታውሳችሁ ብዬ ነው ይሄን። የሚዝናኑት ይሄ እንደፈለጉ የሚሆኑት እኮ የእናንተ ሞራል ብለው ነው። ምክንያቱም የላካችሁትን ገንዘብ ማች ለማስለበስ የነበራችሁ ጉጉት እንዲሳካላችሁ ነው እያደረጉ ያሉት ማለት ነው። ማንኛውም በደንብ አድርጌ እነግራችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። አሰላሙ አሌይኩም ረሀመቱላይ ወረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላ ብዛልኝ ላላፍ እየወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ የሆኑ ከዚህ በፊት ቤተሰብ ሆናችሁ ላይክ ሼር ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። ላይክ አክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጠቻለሁ። ቪዲዮን ከወደዳችሁ ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ። የምትወዱኝ የምታከብሩኝ ላይክ ገጫ እያደረጋችሁኝ አበረታቱኝ ነው የምለው ማለት ነው። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይቡም አንዴ በቴስታ በው እያደረጋችሁ አብራችሁ ቀጥሉ ነው ምለው ማለት ነው። እናም ወደ ገደለው ወደ መጣሁበት ስገባ ማለት ነው ያው የጋሽዬ ትላንትና ቪዲዮ ጠዋት ላይም ሰርቼበት ነበር። ነገር ግን ደግሞ ካሁን ካለው ሁኔታ ትንሽ ይመሳሰላል ብዬ ነው የደገምኩት ማለት ነው። ስለደገምኩት በጣም ይቅርታል። ጋሽዬ በእንደዚህ ሁኔታ ትላንትና ሲሰክሱን ሲመስጡን ማለት ነው ሩት እየተቀመጥኩ መሰለሽ ወይ እኔ እኮ የቤት ስራ እየሰራሁኝ ነው የመበታተን ስራ ሰርቻለው፣ ብለው ሲሰክሱን፣ እንግዲህ ዛሬ ከመሸ በኋላ ሀያ አራት ሰዓትን ሳይሞላ የጋሽ ሳቅ ስ ሰምተን ሳንጨርስ ሀያ አራት ሰዓት ሳይሞላ ማለት ነው ልጃቸው ውጤቱን በይፋ አሳየን ማለት ነው። እሳቸው የመበታተን ስራ እየሰራሁኝ ነው ሲል ጋሽ አሸብር ታደሰ ደግሞ የመሰብሰብ ስራ ያሳየናል ማለት ነው። ውጤቱ አስባችሁታል። ውጤቱ አሳየን ማለት ነው። አሁን ይህ ምን ማለት ነው? አባቱን አዋረደ ማለት ነው። አባቱ ከኔ ምክር አይወጣም፣ እኔ ጋር ይመጣል። አሁን ይመጣል፣ ወደ ቡታጀረ ይመጣል። ከዚያ በኋላ ተሰብስበን ከነዩ ጋር እንደዚህ ሰብሰብ ብለን አንቺን ባለሽበት እንመካከራለን ምናምን ምናምን ብለው ሰክሰው፣ ውጤቱ ሳያሳዩን ጭራሽ ጭራሽ በጀልባ ላይ እየተንሳፈፉልን ቁጭ ብላ ቂጦራ ፈንድዳ ፎቶ ተነስተው መጡልን ማለት ነው። መጥተዋል እንግዲህ፣ ፎቶ ለጥፋለች። ውሸሚት ኮሚኒቲዋ ላይ ፎቶ ለጥፋለች። ያ ማለት ዛሬ ቪዲዮ ይለቀቅልናል ማለት ነው። ቪዲዮ ይለቀቅልናል። ለነገሩ ምን ያው ያ ነው። እናቴ ግንባሩም ጉንጩን እየሳመች ስትጠርግ ብናይ ነው እንጂ እውነቴ ለነገሩ ልንገራችሁ ቤተሰብ፣ እውነቴን ነው የምላችሁ። እኔ ልሙትላችሁ፣ እንደው ታላላቆቼን ካላችሁ እንዳደነግጡብኝ፣ እንዲ በዚህ ሶሻል ሚዲያ ያልጋው ነገር ቢፈቀድ ራሱ አምጥታ ሳታሳይ አይቀርም ነበር፣ ይቺ ውረኔ ውርጋጥ ማለት ነው። እጅ ውረኒ ውርጋት አሳዳጊ የበደላች ሴትዮ ዋናውን ነገር ራሱ ዝችጋ ሳታሳይን አይቀርም አይቀርም ነበር። ነገር ግን ዩቱብ ስለሚዘጋባቸው ግድ ስለሆነባቸው ነው። እሱንም ራሱ ያስቀሮት ማለት ነው። ጋሽ አሸብር ያው ግንባሩ፣ ጉንጩ፣ አገጩ እየሳመችው እየጠረገችው ትመጣለች ማለት ነው። ነገር ግን አብርሃም ማሰብ አቆምክ ማለት ነው። ለነገሩ አንተ ማሰብ ካቆንክ እኮ ቆየ። ሁለት ዓመት ድፍን ሞላህ እኮ፣ ድፍን ሁለት ዓመት ሞላህ እኮ ማሰብ ካቆንክ ማለት፣ አንተ የምታስበው ዶላር እንጂ ስለ እናትህን ስለ አባትህን ክብር ስለ እራስህን ክብር የሚያስጨንቀህ አይመስለኝም። እኔ ትላንትና አባትህን እንደዛ እንዲሰክሱ አድርገህ ዛሬ ከእሷ ጋር ስትመጣ እንኳ ትንሽ እንኳ ትንሽ እንኳ አባቴ ተቃውሞ ይደርስበታል አባቴ እንኳ ይሰደብብኛል ብለህ እንኳ ትንሽ እንኳ አታስብም። ግን ምናክል ጭንቅላት ድፍን ቢሆን ነው በዚህ ልክ ማለት ነው። አይ ጋሽዬ እንግዲህ የጋሽዬን ቀልድ ቀጥለዋል እንግዲህ። እውነት በጣም ነው የሚቀልዱት። የቤት ስራ እየሰራሁኝ ነው እንደዚህ በታትኝ ያለው ማንም አሽቃባጭ አሽቋላጭ ከእነሱ ጋር አይሆንም። እኔ የመበታተን ስራ ሰርቻለሁ ምናምን ብለው ሰክ ሰውን እውነት ሀያ አራት ሰዓት ሳይሞላ እንግዲህ ይታያችሁ፣ ሀያ አራት ሰዓት ሳይሞላ እንደዚህ ሆስፒታል እንደሚገባ በሽተኛ አንድ ላይ ተዛዝለውብን መጥተዋል ማለት ነው። የእነሱስ ግድ የለም እነዚህ አሽቃባጭና አሽቋላጭ ደግሞ ኮመንታተሮች፣ የነሱ ወደሶች ማለት ነው የውሽም ሚቶደንሶች በተለይ እሷን መሳያዎች ማለት ነው። ከሰው ባል የምትንጠላጠሉ ናችሁ እናንተ ማለት ነው። ከሰው ባል ወይም ደግሞ ከባንጋሌ እንደፈለጋችሁ የምትሆኑ ናችሁ። እንደዚህ አይነት ስራን የምትደግፉ ማለት ነው። የሚጭስ ነገር ይታየኛል። በጎቹ እየጨሱ ነው። በጣም ነው እንዲህ በጎቹን የጨሱት። ባይሆን እናንተ ፋራ ደነዞች ማለት ነው። እናንተ ናችሁ እየጨሳችሁ ያላችሁት። አመት ለአመት ከማደንቁሽና ቶብ ለብሰሽ ትኖሪያለሽ። እነሱ ግን ማች ለማስለበስ ገንዘብሽ ትልክ ያለሽ ማለት ነው። እነሱ በጀልባ እየተንሳፈፉ ውስኪ እየጠጡ እዛ እሳትን እየሞቁ ሙቀትን እንፍጠር እያሉ ይጃጃሉብሻል። አንቺ ግን እናቴ ወይ አንድ ኢንዶሚ በልተሽ ነው እምትዩ ማለት ነው። ምድረከካም ማለት ነው። እነሱ እኮ ሶሻል ሚዲያ ተጠቃሚ ከትንሽ እስከ ትልቁ ድረስ የራሱ የሆነ ዲዛይነር አለው። ገባሽ አይደለ? የራሱን የሆነ ዲዛይነር ዲዛይን ተነርጎለት ነው ልብስ የሚለብሰው ማለት ነው። እንዳንቺ አይነቱ ደግሞ ለሀብታም አጎብጓቢ አንድ ወይ ቢጃማ ወይም ደግሞ ዩኒፎርም የማዳም ዩኒፎርም በሀያ አምስት ብር ወይም በሀያ ብር ገዝታ ትሰጥሻለች። ሳምንት ለሳምንት ትለብሸዋለች ማለት ነው። እናንተ ናችሁ እንደ መጪስ ያለባችሁ ማለት ነው። እኛማ የምንቃወማቸው እኮ ቀምተንባቸው ሳይሆን ትውልድን እንዳይገድሉ ነገ ልጆቻችንን እነሱን እያዩ እንዳይበላሹብን ስንል ነው እንጂ እንደናንተ እኛ ደነዝ እና መሀይብ ሆነን አይደለም። የሚሸት ነገር ይሸት ይታየኛል፣ እንደዚህ የሚል ነገር እኛ አይሸተንም አይሞቀንምም አይሸተንምም ማለት ነው። እንግማማለን ሲሉ እየተግማሙ ይጓዛሉ። እኛን ደግሞ ወገብ ወገባቸው ዛላዛላቸውን እያለን እንከተላቸዋለን ማለት ነው። እናንተም ደግሞ እያሽቋበጣችሁና እያሽቋለጣችሁ ትቀጥላላችሁ ማለት ነው። እናንተንም ልክ ከነሱ ጭምር ትውልድ ገዳዮች ናችሁ። የዝሙት አበርታቾች፣ ዝሙትን እንዲስፋፋ የምታደርጉ ናችሁ። አከተመ። ይሄ ነው የምላችሁ ማለት ነው እንጂ በእነሱ ስራ ማንም የሚጨስ የለም ስንቃወምም ደግሞ የቅናት መስሏችሁ ከሆነ ተሳስታችኋል። እኛ የቅናት አይደለም። እኔ በእንደዚህ አይነት በወረደና በረከሰ ስራ በፍጹም ልቀና አልችልም። ወደዳችሁም ጠላችሁ ማለት ነው። በእሷ ትቀኑባታላችሁ ብላችሁ የምታስቡ የጭንቅላት የአስተሳሰብ ድሃዎች ማለት ነው። እኔ በሷ በፍጹም ልቀና አልችልም ማለት ነው። ምክንያቱም ምርጥ ጀግና የማደን ቅመም ነኝ ማለት ነው። ስለዚህ እንደዚህ አይነት ወስላታ ስራ ሊያስቀናኝም አይችልም። ስንት አይነት የሚያስቀና ነገር አለ። እንደዚህ ብላችሁ ኮመንት ስለ ጻፋችሁ ነው ይህን መልስ የምመልሳላችሁ ማለት ነው። ስለዚህ የማዳን ቅመሞች ይሄ በርቱ፣ ጠንክሩ ማስለብሳችሁ ላይ ፈልጋለሁ ለምትሉ ለራስሽ ከዛ ቶፕ ቀይረሽ ከማዳን ኩሽና ሁልክ ብለሽ ውጪ ነው ምልሽ ማለት ነው። አዎ ዲዛይን እየቀያየሩ የሚለብሱት ሶሻል ሚዲያ ተጠቃሚ ዩቱዩበሮች፣ ቲክቶከሮች ገንዘብ እየላካችሁ ለሀጫችሁን ከምትጥሉ ማለት ነው። አንዳንድ ጊዜ እውነት ነው ምላችሁ፣ ዛሬም ደግሜ እናገራለሁ። እነሱ ሲሳሳሙ እናንተ የተሳማችሁ እየመሰላችሁ ነው መሰለኝ። ገንዘብ እየላካችሁ እንዲዝናኑና ማች የምታስለብሱት እነሱ እንዲራገጡ የምታደረጉት ማለት ነው። ይሄ ነው ልላችሁ የምችለው። ሰላማችሁ አላህ ያብዛልኝ ባይ